በትግራይ ክልል ውስጥ ተቃዋሚ ወይም ደግሞ ተፎካካሪ ፓርቲዎች ሀሳባቸውን ሲያቀርቡ የመታሰር የመገደል፣ እንዲሁም ደግሞ ሌላም ውንጀላዎች የሚደርስባቸው ከሆነ ፓርቲዎች ሀሳባቸውን አቅርበው በህዝቡ ዘንድ ተቀባይነት ለማግኘት በጣም ብዙ ችግሮችን የሚያሳልፉ ከሆነ እንዴት ነው ፓርቲ መስርተው ሀሳባቸውን አቅርበው የተሻለ ውጤት ማምጣት የሚችሉት? እንዲሁም ደግሞ መንግስት ደረጃ እስከ መሆን ድረስ የሚደርሱት በምን አይነት ሁኔታ ውስጥ ነው? እንዲሁም ደግሞ ከዚህ ጋር አንድ ላይ ቢመልሱልኝ ብዬ ደስ የሚለኝ የትግራይ ህዝብ በጦርነት ውስጥ ነው ያለፈው ለበርካታ ጊዜያትና፣ አሁን ያለበት የህዝቡ ስነ ልቦና ፓርቲ ለመመስረትና እንዲሁም ደግሞ ፓርቲ አቋቁሞ ውጤታማ የሆነ መንግስት ለመመስረት ያለፈበት የጦርነት ስነ ልቦና ይፈቅዳል ወይ ከማህበረሰቡ አንጻር አይተው ቢመልሱልኝ ብዬ ነው። አመሰግናለሁ።